ደመቁ ተረጋጊ፣ ደመቁ ተረጋጊ። ምን ነሽ ነው እንዴ? በግድ ከህይወታችን ውጭ አላለችም። ነፂ ደግሞ አልወጣም ባሌንታይልኝ አብረሽ እዬ ደግሞ ነፂ ምንም እንድትሆንብኝ አልፈልግም አላለም። ኦ ማይ ጋድ። አይ ደመቁ፣ የበታችነት ስሜት እኮ አለብሽ። ገና ስታያት ማለሽ፣ ከንፈሯ ነፋችው፣ አፍንጫዋ ነፋችው ወደ ላይ፣ ከዛ ተወጣጥረች ምናምን። እያንዳንድሽ ኤሮቲ ነፂን በጥፊ በየልኝ። እረ ነጺ ጀላትም ያላችሁ ማን ነው ንክቻ አላረገቻትም ጫፏን አልነካቻትም፣ ማለት ነው። ብትነካት ምን እንደምትሆን ታውቃት። ተጠፈጥፋታለች እኮ፣ እንደምጠፈጥፋት ስለምታውቅ አልነካቻትም። እና ነፂ ደግሞ በጣም ኮንፊደንስ አለች። እኔ እኮ እናንተ ደመቁን ከነፂ ጋባያት ደመቁ ማለት ነው። ጉንቻቸር አይጥ ነው የመሰለችኝ፣ በቃ አይጥ ጥቁር ወ ጥቁር ሆነ ደብሮ ቋይጦ ነው የመሰለች። ነፂ ኦ ማይ ጋድ፣ ነፂ በእውነት በጣም ቆንጂዬ ናት ነፂ በዛ ማለት ነው። ሲቀጥል ደግሞ አቋማ ራሱ እንዴት እንደሚያምር እና ብርሽን ከኔ ጋር መሄድ አለብህ ሰላም እንድትሆን ከፈለግክ ብለዋለች። እንግዲህ ሀብረ ወደ ቡታጅራ ሊሄዱ ነው ማለት ነው፣ ከነፂ ጋር ሩታ እንግዲህ ድጋሜ ካገኛት ምናምን እያለች ነው በግድ በግድ ባሌን አምጪ፣ ገንዘቤን አምጪ ተባለች። ውሸት እንደሆነ አስረጅ። በቃ ነፂ እውነቱን አመጣሽ ማለት ነው። በፊት ራሱ ሜላት ውሸት ነው እያለች እህትሽ ውነት ነው ብላችሁ ግግም ብላችሁ ነበራ። ለማንኛውም ማለት ነው ዛሬ ነፂና ሩታ ተገናኝቶ ነበረ እንዳያችኋቸው። እንግዲህ እየተከረባበቱ ነበርና የአውሩታ ሴት ስታይ በጣም ነው የምትናደደው። ቆንጆ ሴት ካየሽ በጠላይ በጣም ትናደደሽ የበታችነት ስሜት አላት። ይሄ ማለት ከህይወታችን ውጭ ቅናት ምናምን አሁን ይሄ ማለት ምንድነው በራሷ ኮንፊደንስ የላትም። ገባችን? የቆንጆ አይደለም ሌላ ሴት ይቀማኛል ብላ ነው የምታስብ። ሲጀመር እሱ ከወደደሽና ካፈቀረሽ ከወደደሽና ካፈቀረሽ በቃ የትም ሊሄድ አይችልም። በቃ ያንቺ ፍቅር ስለሚይዘው ሌላ ሰው ሊያስብ አይችልም። ግን ካልወደደሽ አንቺ እንደዚህ ስለተንጨረጨርሽ እሱ ጋር ያየሻቸውን ሴቶች ሁሉ ከህይወቱ ውጡ እያልሽ አንቺ ብለሻቸው አይደለም። እሱ ከፈለጋቸውስ እሱ ከፈለጋቸውስ ነጺን እኮ እስከ ዛሬ ውሸት ነው የውሸት ነው እያላት ነበረ። ሶ አሁን ነጺን ውጭልኝ ስላልሻት አደለም ትወጣ። እሱ ራሱ ውጭልኝ ይበላት እንጂ አንቺ አደለሽ የምታያት። እሱ ከፈለጋት አንቺ በግድ አስገድደሽ ከአንቺ ጋር ልታይ አሁንም እኮ ልጅቷ እኮ አስገድጃ ልጁን እኮ ከሷ ጋር ለማድረግ ጥረት እያደረገች ነው። ፈጣሪ ሁ ትዕግስቱን ስጠኝ። ምንሆንሽ? ለአንቺ ሁሌ ከሴት ጋር ባየሽ ቁጥር ከጽጌ ጋር ስታዩና ከኔጋ ከ

አብርሻውንም ለነፂ ትልቅ ቦታ እንዳለው ነው የማቀው እና አብርሻውን ሩታ ጋር የሆነው እርግዝና ስለተፈጠረበት በቃ እርግዝና ሲፈጠር ደመቁ ደግሞ ማንም እንዳይቀርብ ማንም እንዳይጠጋ እሾህ ሆናለች ማለት ነው። እሾህ እሾህ ነው የሆነችበት እና እንደዚህ አይነት ጋጠውጥ ሴት ጋ ሚኖር ወንድ ራሱ የለም። የገባሽ አይደል? አሁን ለጊዜው ሊሆን ይችላል አብሮሽ ዶላሩ ስለሆንሽ ማለት ነው። ነገር ግን አብሮሽ አይቀጥልም። ወይ ጸባይሽን አስተካከይ። አለቃ ነኝ፣ አለቃ ነኝ የምትለዩን ነገር አቁሚ ማለት ነው። ከዚህ በኋላ አለቃ ነኝ ምናምን ኤፋ ብርሃንም እንዳየሽው ነው እንዳየሽው ነው። ለምን ወንድሜ ጫፉን መንካት የለብሽም ነበር እያለሽ ነው። እና እኔ የአቤላ ነገር ነው ከሁሉም በላይ የገረመኝ ነገር፣ እንዳላችሁት ይሄ ልጅ ውሽማ ሳይሆን አይቀርም ይቀርም። ስለዚህ ዲኤንኤ ይመርመርልን። አቤላ፣ ዳኔና አብሮች ሶስቱ ባንድ ተመርምረው ዲኤንኤው ካልመጣኔ አላምንም። አቤላ ኩሩታ እኔ ነኝ ያስረገዝኳት አለ። እናንተ ዛሬ ራሱ ኤፍሬም ቤት ማስጠበቀዋ ነኝ ብሎ ረፍ አላለም እንዴ? እሺ፣ ለማንኛውም እኔ ማሮች፣ እኔ ውዶች፣ እኔ ፍቅሮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር ከች ሳብያለሁ። እንግዲህ እንግዲህ አበጋዝ መሀል ላይ በሁለት ሴቶች መካከል ተከቦ አንዷን በግራ አንዷን በቀኝ አድርጎ እንግዲህ ግራ ጎኔ ቀኝ ጎን እያለ ነው። በቀኝ ጎኑ ልጅ ከነ እንትኗ ሴት አለች። በቀኝ ጎኑ ደግሞ የልጅነት ፍቅረኛው ሶ ግራ ግራና ቀኙን እያየ የትኛዋ ልምረጥ ምራጥ እያለ ነው፣ ወደ የትኛዋ ልሁን። እናንተ ጨነቀኝ እኮ አላለም አብርሽ እንደ አንተ ሽልጥልጥ ይሆንክ ልጅ፣ አንተ ራስህ በጣም ሲበዛ ሽልጥልጥ ነህ። እስኪ ወደ አንዱ አሁን ወደ አንዱ አሁን እስኪ አንዴ ወደ ሩታ ይላል፣ አንዴ ነፂን። ካልፈለካት እኮ የሆነ ነገር ብለህ መመለስ እኮ ነው። ምንድነው የምትሽለጠለጠው አንተ ራስህና ነፂንም የሆነ ነገር ብዬ እንድትጎዳ አልፈልግም። የሆነ ነገር ሆና ብትጎዳ በኋላ ይጸጽተኛል። ይሄ ማለት አሁንም ይወዳታል ይሄ ልጅ። አሁንም ለነፂ ቦታ አላት። አሁንም ከካሜራ ጀርባ እየሸነገራት ነው። በቃ በስት ኖሩ ካረገዘችብኝ በሉ እያለች ነው ነፂ ምንም እንድትሆንብኝ አልፈልግም። ይ ሩታ ስቴል ዝምን ያላት ከነፂ ጋር ነው የቀረው። ገባሽ? ምን ያደረገችሽ እያለ ሩታን እየገፈተራት ነበር። ሩታ ሲጠሉሽ ለምንድ ነው የማታውቂ ቆ እንጂ ቆይ ሲጠላሽ አታውቂም። እንዲህ በቃ ወደዛ ሆኛለሽ ጓሽ ቀነጠረሽ ጥሩ ጥሯት እኮ ነበር እኮ እናንተ ልጅ ወል ልጅ ይዛ አንተ ትገፋታለህ እንደዚህ። አረ በስመ አብ ሼም ነው በእውነት። እንደዚህ አትገፋም እና ገፍትሮ ሊጥላት ነበርና ደመቁ። ፍጥ ፍጥ አትበይ። ለነፂ ቦታ አለው። የምር ይሄ ልጅ ለነፂ ቦታ ያለው አይመስላችሁም? እሚወዳት ይመስላል እኮ ስታዩት። በቃ በስስት ነው የሚያታብረው ቆሞ እንደዚህ አጮልቆ ባንዴኑ ማለት ነው። ሩታ እያወራች ማንዴን እብራ ያታለ ጻለተ አጨልቆ ነፂን እያያት ነበር ና እኔ አብርሽ አሁንም ቢሆን ለነጻነት ቦታ አለው። በቃ ሩታ ስላረገዘችብን ነው አብሯት ያለው። አሁን አብርሽ አብርሽ ዋናው ጥፋተኛ አብርሽ ነው። ግልጽ ነው ግልጽ ነው ግልጽ ነው። አብርሽ ጥፋተኛ ነው። ነገር ግን ሩታ ራሱ በዚህ ልክ ሴት ጋር ባየችው ቁጥር እንደዚህ ፊጥ ማለት የኔ በግድ ከኔ ጋር ሁን። ፍቅር እኮ በግድ አይደለም። አንድ ሰው ከወደደሽ፣ ካፈቀረሽ ከአንቺ ውጭ ሌላ ሴት ጋር ሊሄድ አይችልም። ሌላ ሰው ጋር ሊሆንም አይችልም። በቃ ገባሽ አደለ? በግድ ከኔ ጋር ሁን። እሱ የመረጠውን ህይወት እንዲኖር ምረጭለት። ከዛ ከሌሎቹ መርጦች አንቺ ጋር ይምጣ። ሌሎቹን የተዋቸው ካላስ። ከዛ ውጭ ግን በ በውስጥ ስልኩን እንኳን አታይም፣ ቼክ አታረግም። ገባችሁ ውስጡ ጋለሪ ያለ ቪዲዮ በሙሉ እሱ ነው የላከላት። አሁን ቅርብ ጊዜ እያወጣች ያለችው እሱ እየላከላ ነው። የበፊት ቪዲዮ ምናምን እንዳለ አሉ ማለት ያየዋል ማለት ነው። ስለዚህ አንድ ሰው ሌላ ሴት ካገባ የበፊት ነገር ምንም ነገር መኖር የለበትም። ሲቀጥል ስልኩ ውስጥ ምን እንደሚያደረግ አንዳንድ ባልና ሚስቶች ኮ ፓተርን ራሱ አይዘቡ እና አብረሽ ሮታን በጣም ብዙ ነገር ነው የሚደብቃት በቃ የሆነ ለስራ ብቻ ነው እሷን የሚፈልጋት። አሁን ስላረገዘችበት ነው አብሯት ያለ እና ደመቁ። እሱ ጋር ያየሽውን ሴት ሁሉ ተሳድበሽ አትዘልቂም። እንዲ ሁሉንም ደግሞ መነጸሩ ምንሽ ነው መነጸሩ? እንዲ አያምርብሽም። አንችል ከሰው ጋር ስትጣይ ስትጣይ ይህን መነጽር ከምረሽ ኮፍሰሽ የምትመጩ ነገር ከሆኑ ግራ ምንድን ነው ይሄ መነጠር እንዴ? እኔ ራሱ ባለፈው የገዛው መነጠር መነጠር ነበረኝ ሳለብሰው መጣሁና፣ መነጸሩስ ምንድነው ባክሽ? ምን ነው ነፂን በመነጸር? አይ ኮንፊደንስ የላትም እኮ አይን ላይ እያየሽ ማውራት ስለማትችለው መሰል መነጸሩን ከምራው እየመጣችሁ ማለት ነው ነውና፣ እንግዲህ አብርሽ አንዱን ምረጥ ብራዘር። ዝም ብለህ አንዱ ወደዚህ አንዱ ወደዚህ አንዱ ወደዚህ አትወላውል። ከየትኛው ልሁን አላለም እንዴ እኛ ከየትኛዋ እንደምትሆን እንምረጥልህ እንዴ? ደሞ ልብ ውስጥ ገብተን እንወስንልህ እንወስንልህ ወይ ነፂን፣ አሁንም ተወዳታለህ ተወዳታለህ ያስታውቅብሃል። አቅፈው ስትሄድ እኮ በቃ፣ እንዴት ነፂ ደግሞ በጣም ነው ያማርብሽ። በእውነት አስተያየት ሳርስጥሽ አላልፍም አአ ዝንጥ ብለሻል። ቀጭ ቆ ቀጭ ቆ ነው ያለችው። ኦ ማይ ጋድ፣ እንደዚህ ያዘንጣት አብርሽ ነው መሰል ጋይስ። አይ አይ ደመቁ፣ አፈር በበላውልሽ። እና እንግዲህ ደመቁ ብቻዋ ነው ወደ ቤቷ እየተመለሰችው ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን ሊፈጠር እንደሚችል መገመት አትችሉም። ምክንያቱም ነጻነት አብረን እንሄድ ወደ ቡታጀራ እያለችው ነው። ከዛ ውጭ ግን ራስ ታውቃል። አሁን ቢሆን ወደ ታወጣለው እያለች ነው። እንግዲህ ጭራሽ ማለት ነው ነጻነት ራሱ ድርቅ ያለች ናት። ሲቀጥል ደግሞ ምትፈራት ምናምን መስሏት ነበረ ሩት አለማውራ ቀጭቋ ያለች በጥፊ ምላሳለሁ ብላይ ሄደችው። ነፂ ሻ ግን ምንም አልፈራቻትም። በሙሉ ኮንፊደንስ ማለት ነው ኮራ ቀብረር ብላ እንደው ለመጀመሪያ ጊዜ ሚዲያ ላይ የመጣች ራሷ አትመስልም። የምር ኮንፊደንሷን እዩልኝ ማ የነጻነትና እሷ ኮ ስትመጣ መጀመሪያ ሚዲያ ላይ አይታቸኋታል። እንዴት እንደ የምትለው አማርኛ ብንብ ራሱ ማውራት አትችልም ነበር ያኔ። አሁን እየለመደች ነው እንጂና። ነፂ ግን ኮንፊደንሷ በቃ መመለስ ያለባትን ነገር ነው የመለሰች። በቃ ምንም የፈራችው ነገር የለም ምናምን በቃ በኮንፊደንስ ማለት ነው ኮራ ቀብረር ብላ አዎ የኔን ነው ከኔ ህይወት ነው እየገባች ከህይወቴ ውጭ ልኝ አለቻት። ያ ሩታም ከህይወቴ ውጭ ልኝ፣ ነፃነትም ከህይወቴ ውጭ ልኝ፣ ፈጣሪ ሆይ ትግስቱን ስጠኝ። ነጻነት ውነት አላት በቃ አሁን የምትለውን ነገር፣ አብርሽ ጸጥ እያላት ነው። እየተከራከራት እራሱ አይደለም በቃ እየዋሻ ነው ስትለው ለምንድነው የማታምኙ? በቃ መኝኛ አሁን እሷ ጋር ነኝ። በቃ አሁን የሆነ ነገር ስለተፈጠረ በቃ ሩታ ጋር ልሆን ነው ብሏት ነው ማለት ነው። ከዛ በፊት በቃ አብሮ እንደሚሆኑ ስራ ብቻ እንደሆነ ነው የምታቆ ማለት ነው። ነፂ ጋም ስህተት አለ ብዬ ነው የማስበው። ነገር ግን አሁን ላይ ሩታ ፊትጥ ፊትጥ አትበኝ በቃ እሱ ከፈለገ ከፈለገ አንቺ እንደዚህ አድርግሻ አለ ለምታስቀሩ በቃ ፍቀጅለትና፣ እንደፈለገው ይሁን በቃ አሁን አሁን ብታስቀሩ ነገጧት ሌላ ሌላ ሰው ጋር መሄዱ ስለማይቀር ማለት ነውና፣ እንግዲህ አብርሽዬ የሚመችህን ማ አንተ ታውቃለህ። እንምረጥልህ ነው ስም መመርጠልህ ነጻነት ነው ሸንቃጣ ናት፣ የልጅነት ናት፣ ቆንጆ ናት። በቃ ሰው ልጅ ታከብራለች ምናምን በዛ ላይ ኤፋ ደግሞ አናቷ ለውጥቷ ለሩታ ላይ የሆነ ነገር አይቶባታልና። ኤፍሬምም እንግዲህ እንዲህ ማድረግ የለባት ምናምን እያለ አስተያየት እየሰጠች ነበር። ደመቁ ከሰማሽው። አቤላ ደግሞ ተከራካሪ ጠበቃ ሆኖ የተቀጠረ ይመስለኛል። ለሩታ ጠበቃ ነው እየተከራከረላት ነበር። ና አብርሽዬ፣ እንግዲህ እኔ ልመርጥልህ አልችልም። ዞሮ ዞሮ ልመርጥ ልህ አልችልም። ነጺህ ብትሆን ግን ጥሩ ነው ያው ሩታን አልመርጣትም ልልፈልጌ ነው ሶ ከነጻነት ጋር ከሆንክ በጣም ታምራለች ልጅቷ ስልህ ቸካ ስነቷ በጣም ቆንጅዬ ናት፣ እንደማያት ከሆነ ሩታ ደግሞ ምንም አታምርም። ዝንጀሮ ፊት ነገር ናት። ባክሽ የኔ ቢጤ ዝንጀሮ ናት። ጦጣ ፊት በፊልተር ነው እንጂ ምንም አታምርም። የምር ደመቁ ነፂ ናት፣ በጣም ቆንጅዬ